አሁን ቅድም የዋዲ እንዳለህ እንግዲህ እንደነዚህ አይነት ነገሮችን እግዚአብሔር ያውቃል ብለን የምናርፍ ቢሆንም ግን እግዚአብሔር ያውቃል የሚለው ለምን ያጋልጣል፣ ስለዛ ሊድኑም ላይድኑም ይችላሉ ወደ ሚል ነገር ይወስዳል። ሊድኑም የሚችሉ ከሆነ እንዴት ሆኑ አሁን ከዛ ከውድቀት ነጻ ሳይወጡ የሚል ነገርን አሁን አንተ እንደጠየቁ ደግሞ ሊያስነሳ ይችላል። እሱን በቀላሉ ለመመለስ ያህል በጥምቀት ውስጥ እውነት ነው ሰው የእግዚአብሔርን ጸጋ በመካፈል ከክርስቶስ ጋር አንድ በመሆን ከዛ ውድቀት ነጻ ይወጣል። ግን ይህንን ነገር አሁን እዛ ወደ ውሃ ውስጥ ሳይገቡ ወደ ጥምቀት ውስጥ ሳይገቡ ሰዎች እንዲህ ያለውን ጸጋ ግን በሆነ ሚንስ ሊያገኙት ይችላሉ ይችላሉ። እግዚአብሔርን በሚስጥራቱ ግድብ አድርገ ነው። ከዛ ውጪ ሊሰጥ አይችልም በፍጹም። በቃ እዛ ጥምቀት ውስጥ ካልገባ ሰው አይቻልም የሚባል ነገር የለም። ለምሳሌ ሰማዕታት እኮ ተነሱ። ሰማዕታት ወደዛ ምስጢር እኮ ሄደው አልገቡም። ግን በቃ የእነሱን ደማቸውን እንደ ጥምቀት ይወስዱ ዜር ይቆጥረዋል። ስለዛ ልክ ሰማዕትነትን ሲቀበሉ በዛ በጥብቅ ሰውየው እንግዲህ ችሎ ሄዶ የሚጠመቀው ሰው ማለት ነው። እንግዲህ በታዘው መሰረት የምንጠመቅ ሰዎች የምናገኘውን ጸጋ እግዚአብሔር ለዛ ሰው ያን ጸጋ ይሰጠዋል። ለሕፃናትም ያንኑ ሊያደርግ ይችላል። የሰማ ሰዎች አይደለም ኢቭን በእንባ ለሚያለቅሱ ለነሱ ለራሳቸው እንኳን እግዚአብሔር ይህን ጸጋ እንደሚሰጣቸው አባቶች አስተምረውናል። ኢቭን ቅዱስ ዮሐንስ አፈወርቅ ይህን ብሏል፣ በነገራችን ላይ ስለዚያው። አሁን ምንድነው እንደዚህ ስልህ ግን ይሄ መጠመቅ እየቻሉ ለማይጠመቁት ትዕቢተኞች አይደለም። በእነሱ ላይ የእግዚአብሔር ቁጣ በጣም ይበረታል። በቃ ምክንያቱም የተሰጠው ኦፊሻል የሆነው ለቤተ ክርስቲያን የተሰጣት ትምህርት ሂጂ፣ አስተምር፣ አጥምቄ የሚል ነው። እንዲህ ተብላ ከዛ ውጭ አፈንግጬ አይ በቃ ዝም ብዬ እንደዚሁ በራሴ እያለቀስኩ ይልኑርና እንደ ጥምቀት ይቆጠርልኛል የሚል አይቻልም። አየ አሁን ኤክሰፕሽናል የሚባለው እንደዚህ እና ህፃናት ላይም ደግሞ እግዚአብሔር በዚህ መልኩ ሊያድናቸው ይችላሉ ይችላል። እንግዲህ አሁን የእግዚአብሔር ስራ ነው። የእግዚአብሔርን ስራ ሁሉ እናና አማክረን እስቲ የተወሰነ ነገር ጠቆም ጠቆም አድርገን እንዴት አረከው ቤት አወጣው ቤት አገባው ምናምን አንልም እና ከዛ አንጻር እንደው መልካም ይመስልኛል። እሺ ቴንክ ዩ። ባይ ዘ ዌይ ያው መጠመቅ እየቻሉ በግድልሽነት መጠመቅ የሌለባቸው ላይ ከባድ ትእዛዝ ነው የተላለፈው፣ የሚለውን እኔም የምቀበለው ሀሳብ ነው። እና የመጨረሻ ጥያቄ መጠየቅ እችላለሁ። ምናልባት ሀይ ኮንቨርሬሽን ላይ ሀይ ኮንቨርሬሽን ቆሰዋ ሄደ፣ ወደ ሌላ ርዕስ ገባ። ብህነቱ ላይ ይሻለኛል። እኔ ዶክትሪናል ነገሮች ላይ ትኩረት ማድረጉ የተሻለ ነው። አይኮኖግራፊ ላይ ከእናንተ በጣም በዛ ደረጃ የራቀ ነገር የለንም። እውነቱን ለመነገር ከእናንተ ስል ከጴንጤዎች አይደለም፣ ከሉትራኖች ሉትራኖችም ይጠቀማል ነገር ተው አይደለም ይለያላ። ጥምቀ ማነው? ጴንጤና ሉትራን ድህነት ላይ ትለያያላችሁ። ስለዚያ ሊያይችን ልናገር ወይስ ዝም ብዬ ልጨፍልቅ? አሁን እኮ ምን መሰለህ ችግሩ ጨፍልቄ ፕሮቴስታንቶች እንዲህ እንዲህ እንዲህ ያስተምራሉ ብዬ ጨፍልቄ አይደለም ግን ዝም ብዬ እንጂ ፕሮቴስታንቶች እንዲህ እንዲህ ያስተምራሉ ብዬ ስናገር ሉትራኖች ይመጡና እንዴት የጴንጤዎችን ፕሮቴስታንት ብለህ ትገልጻለህ? እኛን አብረህ እየጨፈለከ ነው ይላሉ። ክርስቶስን የምላቸው ኢቨን በውስጥ ሳይቀር አንዳንድ ሉተራን ወንድሞች እየመጡ ያወሩኛል። ኦኬ እሺ ብዬ ደግሞ ጴንጤ ሉትራን ብዬ ደግሞ ስለይ ደግሞ አዳታዊ ይህንን ጴንጤና ሉትራን ያልክ የምትለየውን ነገር ትሉኛላችሁ እኔ ነፍሴን አታስጨንቋት ማይ ብራዘር እባካችሁን ተወው እንደዛ ብለን አትጥራን ግን ከሆነ ችግር የለውም ምናልባት የምታነሳ ከሆነ እዚህ ድህነት ላይ ሞር እንደው ቢያጠለጥ ጥሩ ነው

ኢውሀዴ ጋር ረዥም ሰዓት ስትጨቃጨቁበት የነበረበት ሀሳብ ይሄ ነው። በግዴለሽነት ጥምቀት ባልጠመቅም እድን አለው ለሚሉ ሰዎች በጥብቅ የታዘዘ ነው ያልከው ሀሳብና፣ ሉተር ለሁሉም ነው ያልኩት በግድ የታዘዘ ነው የሚለውን ሀሳብ በጣም አለ አይተኸዋል። ረዥም ሰዓት ከኢውሀድ ጋር ጭቅጭቅ የነበራችሁ በዚህ ጉዳይ ነው አይደለም? ጭቅጭቅ የነበረው እኔ ጭቅጭቅ የነበረው ከሉተራን ፐርስፔክቲቭ አንድ ሰው መጽሐፍ ላይ አውጥቶ ነበረ አይደለም በግድ እንዲጠመቁ ታዟል ያለበለዚያ አይድኑም ሲልህ፣ አንተ ደግሞ በግድ የለሽነት አልጠመቅም ለሚሉ ሰዎች የታዘዘ ነው ብለህ ስትከራከሩ የነበሩት አ ያው የሁለታችሁ መለያየት ነበረ አኬም ገብቶ ሌላ ወደ ሜሮን ሀሳብ የገባችሁበት ማለት ነው። አሁን አንተን ለምሳሌ ከሆነ መጽሐፍ ከቤተክርስቲያናችሁ መጽሐፍ ብቻ በጠይቅ ሌላ ቦታ ላይ ቤተክርስቲያናችን እንደዚህ ብላ ታስተምራለች የሚለውን ሀሳብ ብታነሳ አልቀበልም ካልክ ምናልባት እኔ አልቀበልም ካልክ እሱ የኔ ጉዳይ ነው አይደል? ምክንያቱም ቤተክርስቲያን የምታስተምረዋን ነው ሙሉ በሙሉ ማሳየት የምችለው እንጂ የሉትራን ቤተክርስቲያን በአቋም ደረጃ የእምነት መግለጫ አላት የላትም? አላት። እሱን መጽሐፍ እኮ ቅድም አውጥቼ አሳይቻለሁ። እምነቴን እምነቴን ይቅርታ አድርግልኛ ቢሉኝ ለጭቅጭቅ አለም አልፈልጉም። እሱም በዚህ ክርክር ምናምን አልፈልግም። ሰው ከተጠቀመበት የድህነት ነገር አውርቱ ምናምን የተጠቀመ ተጠቅሞ እንግዲህ አልተጠቀመም ሌላ ጊዜ ይጠቀማል ብሎ በማሰብ መለየት ነው፣ ይትሩ እንጂ የጭቅጭቁ ምናምንም አይረባልም፣ አይጠቅመንም። እሱ ጉንጭ አልፋ ነው። ፕላስ ደግሞ ውስጥን የሚያውቃል፣ ከመንፈስም ደግሞ ያርቃል። እውነቱን ለመናገር ጭቅጭቅ ሲሆን ማለት ነው እና ሙሉ በሙሉ የስጋ ስራም ነው። ስለዛ ወደ እንደዚህ ነገሮች ውስጥ አልፈልግም እና ስለዛ ሳወራ እሱን እያሰብኩኝ እንደዚህ ለመጨቃጨቅ ብቻ ብዬ አይደለም የማወራህ እና እሱን ያዝና አድርገውና አሁን ለማወቅ ያህል የምጠይቀህ ነገር የሉትራን አሁን ሉትራን ቤተክርስቲያን እምነቴን ይገልጹልኛል ብላ የምታቀርባቸው ዋና ዋና ጽሁፎች አሉ? የሉም? አሉ አኬ ለማ ናቸው። አሁን እነሱ የምታቀርባቸው የመካነ የሱስ በግልጽ ያስቀመጠቻቸው አሉ። መካነ የሱስ እናንተ አይደለሁም፣ ሶሪ ነኝ ወይ ታምር። አንተ ልጅ ሰው ተረጋጋ። መሰረ ክርስቶስ ያልክ መስሎኝ ነው። የሆነ ችግር ነው። ቆያ አሁን ቅድም ስላወራነው ነገር ላስቀምጥልህና እዛ ሀሳብ ላይ እዛ ሀሳብ ላይ አሁን ሀሳብ መስጠቱ እራሱ አስፈላጊ ነው ብዬ አላስብም። ምክንያቱም እንዴት ነው? አሁን አንተ ጥያቄ ስጠይቀኝ ከሉተራን ፐርስፔክቲቭ ነው አይደል የምመለስልህ። ለምሳሌ አንተን የሆነ የቤተክርስቲያን መጽሐፍ እሺ፣ የቤተክርስቲያን መጽሐፍት ላይ ያሉትን ሀሳቦች አንስቼ ይህንን ሀሳብ ትላላችሁ፣ ይሄ ሀሳብ ደግሞ ይሄ ሰው የጻፈው ሀሳብ ከሌላ ጋር ይጋጫል ብል የምትመዝኑበት መንገድ አለ አለ። ትክክል የምንመዝንበት ነገር አለ። ሉተራን ካቴኪዝም ላይ ቅድም በእኔ ፕሊስ አንተን ባትሳደብ በጣም ደስ ይለኛል። በጣም እየሰደብከኝ ነው። እግዚአብሔር እኔ በጣም ነው የሚደብረኝ። እሺ ቀጥል። በቃ ምን ብሎ የሚባል ነገር በጣም ነው የሚያስጠላኝ። ከቅድሙ እየሰደብከኝ ነው እንዴ! እንተዋውቃለን እንደ ምናልባት ያሳያ አትዋሽ ብሎ ነው። አቤሎ ኧረ፣ በጌታ ጌታን በጣም እየሰደበኝ ነው። እንደ አትዋሽ ብሎ ነው። ምንድን ነው? እኔ የብልግና ስድብ የሰደበ መሰለኝ እኮ በጣም እየሰደበኝ ነው እግዚአብሔርን። እንተዋውቅ ነው የምትመሰለኝ? አትዋሽ ብሎ ነው። ምንድን ነው? አይደለም በቃ ቀዳዳ ይላል ማሂለው ነገር የለም ሳብህን ሀሳብህን ትምህርቱ ላይ ለማድረግ እንደዚህ ነው ያደረገ። ቀደዳ እና ቀዳዳ እንኳን ለይ አይደለውም እሱንም አቤሉ አቤሉ ልሽ ጉስኪ አንቲ ሻሆን አረ ቀደዳ ምናምን ነገር ካለ አረ ውሸት እንደማለት ነው። አረ ውሸት እንደማለት ነው። አልዋሽውማ እን አልዋሽው ፐርስፔክቲቭ ነው መመለስ የምችለው የሚለው ሀሳብ አሁን ውሸት ነው። የለም አይቆይ እራሴ ለመለስ እንዴ አይ አይደለም እሱ እያነህ ያለው አሁን ምናልባት ቅድም ከተናገርከው ጋር የቅድም የተናገርከው ይህን አልነበረም እየዋሸነው ለማለት ነው እንደዚህ ያለው አንተ ደግሞ አይ አሏሸውም ካልክ በቃ ተናገር፣ ችግር የለውም። አሁን እንደ ስድብ ምናምን አትቁጠረው። ረገጠኝ። ለመራገጥ ነው ስራው እኮ እሱ ቴንክ ከሉተራን ፐርስፔክቲቭ ነው ያዳንተ ራሱ አታሹፍ። ቆይ ጓደኞች በአይስክሪም እያቀዘቀዙት ነው ችግር ይሉም። ቀጥል አንተ፣ ትምህርቱ ላይ ብቻ ፎከስ አርግ። እሺ በቃ አሁን ቀደም ከያወራነውን ሀሳብ አሁን አንስቼ ደግሞ ድጋሚ ማውራቱ ስለሰለቸኝ ማስፈልጉ ነቱ አቢሉ እኔ አሁን ኦረዲ ስለተስማማን ያሉት ጉዳዮች ላይ ምንም ድጋሚ ተመልሶ እንትን ማለቱ ያን ያህል አስፈላጊ አለ ማለት አስፈላጊ ያሉ ጉዳዮች ከሆኑ ተዋቸው። አሁን የመከና ሱስ ምናምን የሉትራን ቤተክርስቲያን ምናምን ነገር እንዴት ነው አውጥቼ የማስረዳው ምናምን ለሚለው ከቤተክርስቲያኒቷ ከአጠቃላይ ትምህርት ምናምን ብለህ የምታስብ ከሆነ ጥሩ ነው። እንደዛ ነው ማስረዳት ያለብህ። ግን አጠቃላይ ትምህርቷ የሚመሰረተው ሉተር ላይ ስለሆነ ማለት አይ ቆይ፣ አንድ ይቅርታ፣ መጽሐፍ ቅዱስ ላይ የሚመሰረታል ትምህርት ትላለች ግን መጽሐፍ ቅዱስ የመጽሐፍ ቅዱስ ትክክለኛ ማብራሪያዎች ብላ ግን የምታስቀምጠው የኦግስበር ኮንፌሽን የዶክተር ማርትን ሉተርን ላርጅና ስሞል ካቴኪዝሙ ምናምን ስለሆነ በእነሱ እነሱ ትልቁ ውየት አላቸው ለማለት ነው። አሁን ከእነሱ ሲጠቀስ ከሉተር ላርጅ ካቴኪዝም ከሉተር ካቴኪዝም ከኦግስበርግ ኮንፌሽን ሲጠቀስ ትልቅ ውየት አለው። ለምን ቤተክርስቲያኒቱ ትክክለኛ ጊዜ ቃል ማብራሪያ አድጋ ትቀበላለች ተብሎ ኦፊሻል የተሰጠው ሌሎች ጽሑፎችን ሰ ኢቨን የሉተርን የራሱና ራሱ ሌላ መጽሐፍት አይደለም። እነዚህ ነው ካተኪዝሞቹን እና የፍሊፕ መላንክተንን የኦክስቡርግ ኮንፌሽን ነው። እና እንደዛ ባይ ዘ ወይ ጭን ጥያቄ ብቻ ልጠይቅ እና ልውጣ። ምናልባት ድነት ላይ ነው ድነት ላይ ነው፣ ያው የተያያዘ ጥያቄ ነው። እና አንድ ሰው አይከንቨርኔሽንን ባይቀበል ይድናል ወይ አይድንም ይ አሁን እንግዲህ አሁን የድህነት ጥያቄ ነው ወይ ይድናል አይድንም የምትል ቃል ስላለች ብቻ የድህነት ጥያቄ ነው ማለት አይደለም። ለማንኛውም ግን አይከን ቬነሬሽንን ራሱ አይከን ቬነሬሽን ምንድን ነው የሚለው መታወቅ አለበት። ግን ይህንን ስለተቀበለ ስላልተቀበለ ድህነቱን ያጠዋሉ በትዕቢት ቤተክርስቲያንን በመቃወም ደረጃ ከተነሳ ቀስ በቀስ ወደ ሞት ሊያመረ ይችላል። ያ ትዕቢቱ ቤርሲያንን የጌታ ቤርሲያንን በመቃወም ልክ ሲነሳ ማለት ነው ወደ አይኮኖክላስትነት እየተቀየረ የአይኮኖክላስ ምናምን የሆነ ጊዜ ላይ ተነስቷል ነበር። እንደዛ ሲሆን ቀስ በቀስ ያ ትዕቢቱ ወደ ሞት እያመረው ሊሄድ ይችላል። ግን አይኮን ቬነሬሽንን ሰው በእምነት ደረጃ ገና ሳይቀበለው ቀርቶ በእምነት ደረጃ ሳይሆን ያው እንግዲህ በመረዳትም በምንም ደረጃ ሳይቀበለው ቀርቶ ቀስ ብዬ እስቲ ደግሞ እቀበላለሁ እግዚአብሔር ሲረዳኝ ብሎ ለምሳሌ ያዝብ ያደርገው ለራሱ እግዚአብሔር መቶ ይቀስፋል ማለት በፍጹም አይደለም። ደህነቱን አያጣውም። እንደዛ እያለን አይደለም። የደህነት ትምህርታችን ላይ ምንድን ነው ማመን፣ መጠመቅ ምናምን ብለን ስንናገር በአይከንቨኔሬሽን ማመን የሚል አንጨምርም። አሁን አይከንቨኔሬሽን እንዳልኩ ነው። በትዕቢት ከሆነ አስቸጋሪ ነው። ስለዛ ግን ሰው የእምነት እጥረት ቢኖርበት ግን ቀስ በቀስ ምን ያደርጋል እነዚህ ነገሮች ይማራል። እየተማረ እያወቀ እየተማረ እያወቀ ቀስ በቀስ ነገሮችን ሲረዳቸው እርግጠኛ ሆኜ ደግሞ ምነግር በጣም የሚገርሙ ሰማያውያን ነገር ናቸው። እውነቱን ለመናገር ብዙ ሰው እንደሚያስባቸው አይደሉም። እና ቀስ በቀስ እያደጊዳሉ እና እንትን ሰላላለ ይሄ ከቨነሬሽኑን ለጊዜው እንትን ሰላላለ ብቻ ይሞታል ማለት አይደለም። እርግጥ ነው አሁን እንደዚህ አይነት ጥያቄዎች በእነ እንትና ሲነሱ አይቻሉ ማነው ስሙ ያ በኖርትላንድ የኢስተርን ኦርቶዶክስን ሲነቅፍ እነዚህ ሰባተኛው ከካውንስላቸው ላይ ሁለተኛ ሊቅያ ላይ ነው እንደዛ ከአይከን ቬነሬሽን ጋር በተያያዘ ስዕሉን የማይስም ምናምን እንደዚህ ለትንባናት ወይም አይነት የሚመስል ነገሮች ስላሉ የካቶሊኮችና ኢስተርኖቹ ማለት ነው እነሱ የሚቀበሉት ላይ ይሄ በጣም አደገኛ ነው ና ብሎ ሲናገር ነበር። እኛ ጋር እንደዚህ አይነት ነገር የለም። በካቶሊክና ቤተሰብ እንዳለው አሁን በዓለም አቀፍ ደረጃ ማለት በዓለም አቀፍ ጉባኤ እንደሚመስል ነገርን ተናግረን አናውቅም። ግን እነሱንም እየወቀሱ ደግሞ አይደለም እነሱም ደግሞ አሁን ካቶሊኮቹና ኢስተርኖቹም የአይከን ቬነሬሽን ላይ በዓለም አቀፍ ጉባኤ ደረጃ እንደዚያ የተናገሩበት ደግሞ የራሳቸው ደግሞ ምን አለ ምክንያት አለ ምን አይነት ምክንያት በሰዓቱ የተነሳ በጣም አደገኛ የሆነ አይክነክላዝም ነበር። ስርአትን የመቀዳደድ ምናምን እስልምናው ምናምን ተነስቶ በቃ በጣም አስቸጋሪ ነገር ውስጥ ተገብቶ ስለነበረ ከዛ አንጻር እነሱ ደግሞ ሲያስረዱ የነበረው ስዕልን ከጌታ ኢየሱስ የጌታ ኢየሱስን ስዕል ነበር፣ ሞራሱ ላይ ነበር ትኩረት የሚያደርጉት እና ኢየሱስ በስጋ ተገልጧል። በስጋ ስለተገለጠ ቢሳል ችግር የለውም ምናምን የሚል ነገርን እያነሱ ሲባገር ስለነበረ ጽላትን መንቀፍ ክርስቶስ በስጋ አልተገለጠም ብሎ በመሳደብ ነው ብሎ ስለሚያስቡ ከዛ ከዛ አንጻርም ምን ያደርጉ ነበረ። ለምን እንደሚያስተጋባ አላውቅም፣ ድምፅ። እንደዛ ብሎ እንደዛ ብሎ ያስቡ ስለነበር ምንድነው እንደዚህ አይነት አናቴማዎችን ቃለ ግዛቶችን ሲያስቀምጡ አይተናል። ያም ሆነ ይ አሁን የእነሱ ነው። በእኛ ዘንድ በቃ ያለው እንዳልኩ ነው የነገርኩህ ነው ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት ነው የሚለው ትምህርት ከክርስቶስ የሆነ ትምህርት ነው ብለህ ታምናለህ? መጽሐፍ ቅዱሳዊ ነው? ከክርስቶስ ያልሆነ ትምህርት ከመጽሐፍ ቅዱስ ይቀደል ብዬ አላስብም። ስለዛ ጥምቀት ለድህነት የሚለው ትምህርት የክርስቶስ የሆነ ትምህርት ነው ማለት ነው። የክርስቶስ ትምህርት ነው ብለህ ታምናለህ? አቤላ፣ ጥምቀት ለድህነት የሚለው የክርስቶስ ትምህርት ነው ብለህ ታምናለህ? ያው ኢየሱስ ክርስቶስ ዮሐንስ ሶስት አምስት ላይ እንዳስተማረው አባቶችም እንደፈቱ ከዛ አንጻር አውይዬ መመለስ ይችላሉች ከትል በጣም አሪፍ እሺ ጥምቀት ለደህነት የሚለው የክርስቶስ ትምህርት ከሆነ አንዴ ማን ነው መጽሐፍ ቅዱስ የሚያወጣልን ወይም አንተ ራስ አወጣውና አንብ ብለኝ ሁለተኛ ዮሐንስ መልእክት ቁጥር ዘጠኝ ላይ ቁጥር ዘጠኝ ላይ ተመልከቱ ምን እንደሚል ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ምን የለውም አምላክ የለውም ለማን ነው አምላክ የሌለው? በክርስቶስ ትምህርት ለማይኖር ለማይወስድ በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። በክርስቶስ ትምህርት ለሚኖር ግን ማን አለው? አብና ወልድ አለው። አሁን እዚህ ጋር ነው ጥያቄው። አቤላ እንዴ አቢላ አለው ወይስ አሁን ወጥቷል። ና ና ና ግባ። ወንድማችን ወንድምነት ተላ ይመለሳል የሁሉ ጠይቆ ማሄድም ሼም ነው በእውነት በጣም ሼም ነው። አንፈልግሃለን መጽሐፍ ቅዱሳዊ ቤዝመንት ከሌለው ልክ ነው ብዬ አል አልቀበልህም እና ጥያቄውን አኬ ጠይቀኝ። ጥያቄው እሺ፣ ጥምቀት ለድህነት የሚለው የክርስቶስ ትምህርት ከሆነ ጥምቀት ለድህነት ብለው የማያምኑ ሰዎች ከክርስቶስ ትምህርት ወጥተዋል ማለት ይቻላል። ከምን አንጻር ነው ጥምቀት ለድህነት አይሉም የሚሉት ያልከው። አይ ቲንክ ዮሐንስን ያወጣው እሱን ጥያቄ ለመጠየቅ ነው አለ። ጥምቀት ለድህነት የሚለውን የክርስቶስን ትምህርት የካዱ ፕሮቴስታንቶች አሉ። እንደሚጠቁ ለምሳሌ ጴንጤዎች ክዳሉ፣ ይክዳሉ። ጥምቀት ለድህነት የሚለውን የክርስቶስን ትምህርት ክደዋል። የክርስቶስን ትምህርት የካደ ሰው

ወይስ ያማንሻሉ ቪዲዮን አጥፋና ከአኬ ጋላ ረምባቡ ላይ እኩስ። አሁን እኮ እንዳትጠየቅ፣ ምን እያደረክ ነው መሰለ እንዳትጠየቅ፣ ምን እያደረክ ነው አሁን እ አሁን አንተ ላለመጠየቅ ምን እያደረክ ነው ያለው አደገኛ የሆነ ውሸቶችን ይያሻሉ። ለምሳሌ ጴንጤዎች የማያምኑትን ያምናሉ እያልክ እየካድክ ነው። ለእሷ ማስረጃ ሰጠኝ። ለምሳሌ ስ ጴንጤዎች ጥምቀት ለድህለት ነው ሚሆን የሁከእምነት መግለጫ አሳየን። እንዲ አይነት ቃላቶችን በትጠቀም ደስ ይለኛለ። ምክንያቱም የትኛው ምን አይነት ቃል እየዋሸ ነው የምትለውን ነገር አደለም ግለተውና ጥምቀት ለድህነት ነው ያሉበት የእምነት መግለጫቸውን አሳየን። አንድ ነገር ልናገር፣ አቤላ ትቀጥላለህ። አንድ ነገር ልናገር። እኔ አቤላ ማለት ነው አቤላ የመናገር ወይም ደግሞ የመመለስ አቅም ካጣ ውስጥ ባዶ ነው ማለት ነው። የምትወጣ ከሆነ ውስጥ ባዶ ነው። ሰው ከመውጣት በፊት ግን ከመውጣት በፊት ግን አንድ ነገር ነገር አለው። ከመውጣት በፊት እርግጥ ነው የጠየቀ ጥያቄ ከባድ ጥያቄ ነው። እሱን ጥያቄ ቪዲዮ ሳትመለከት ቃል በቃል መልስ ቪዲዮ ሳትመለከት የጠየቀህን በቃ በአጭሩ ጥምቀት ለድህነት ነው ብለው ያምናውጣናሳውስጥ ባዶ ነው ብዬ ራሱን መውጣት እችላለሁ። ይን ናይል ማንም የሚያስገድደኝ የለም፣ ግን አሁን ለመልስ ጥያቄ ፕሊስ ማይክን

እንደዛ ብላ ያምናሉ ካልክ፣ አምጣልኝ ጥምቀት ለድህነት ብሎ ያስተማሩበትን የእምነት መግለጫ፣ ክፈትን እናሳየን። ከዛ በኋላ ውሸት አይደለም ልበልህ በአደባባይ አንተ እውነትን ያወራው ልበልህ። እስኪ አሳየን እሺ። አሁን መልሴ ምን መሰለህ፣ ልመልስል የምችለው ጥምቀትን ኢግኖር ካላረጉ ወይም አንድ ሰው አምኖ አልጠመቅም ቅድም እኮ ባይዘወይ ትእዛዙን አስረግጭ ኔም ነገር ያለው ያለው ያለው ከጥያቄ ሰዓታችን ከሚያልቅብን፣ አቤል አሁን አንተ እያወራ ያለው አይ ጥምቀትን አንጠመቅም አይሉ ምናምን ነው። እኔ ግን አንጠመቅም ይላሉ አይሉም አይደለም። ግን የምንጠመቀው በቃ እንደዚህ እንደው ለማሳየት ያህል ነው፣ ወደ ኤርስተር መቀላቀላችንን ከክርስቶስ ጋር ሞተን መነሳሳችን ለማሳየት ያህል ነው የምንጠመቀው ብሎ ነው የሚናገሩት። ይሄ ደግሞ ከክርስቶስ ትምህርት ሲምቦል ሲምቦል ነው ሲምቦል ልክ እንደዛ ብለው ስለሆነ የሚያስተምሩት ይሄ ደግሞ ከክርስቶስ ትምህርት በጣም አርባ ክንድ የራቀ የአርባ ክንድ ው በተለምዶ ንበለው እንጂ አርባ ሺህ ክንድ የራቀ ነው። ክርስቶስ ኢየሱስ ጥምቀትን ለድህነት ብሎ ነው ያስተማረው ጌታ ኢየሱስ። ይህንን ደግሞ እኔም አንተም አምነናል። አንተም አዎ፣ ክርስቶስ ኢየሱስ ጥምቀት ለድህነት ብሎ አስተምሯል አልከኝ አደለም? ልክ እንደ ክርስቶስ ክርስቶስ ጥምቀት ለድህነት ነው ብሎ ካስተማረ፣ አንድ ሰው ግን መጥቶ አይ ጥምቀት፣ አዎ መጠመቅ አለብን፣ ግን ለድህነት አይደለም ቢል የክርስቶስን ትምህርት ክሏል? አልካደም? አሁን እንደዛ የሚሉ አካላቶችን አምጣልኝ ነው። አሁን ለምሳሌ ጥምቀት ለምንም ነገር አይሆንም የሚል ሰው አምጣ አምጣ ላምጣልግ እንደዛ የሚል ሰው አምጣልኝ፣ አምጣልኝ አልክ። አሁን ሰው ይምጣል አባ ፕሊዝ አልከኝ። አሁን ሰው አልከኝ እንደዛ የሚል ካለ አምጣ እኮ አልከኝ። ጥምቀት ለድነት አይደለም የሚል

እስከዛ ክፈቱ ከፍቸዋለ። አትክፈት ሰው፣ አትክፈት ችግር የለም የሚክፈተው እስከዛ ክፈት፣ ችግር የለምው፣ ከፍቻ ያለች ይህ የምን እምነት መግለጫ ነው? ያው መሰረተ ክርስቶስ ያለበት አንድ መሰረተ ክርስቶስ ናቸው። አሁን አኬ ደግሞ ሌላ ነገር እሺ። ኧረ እባክህን፣ እንደው እባክህን ስለ ፈጠረ ኤሚኬሲ ሲጀምር ሚኑን አየት ናቸው ጴንጤኮስታል አይደሉም። ካላወቅ ወይ ጠይቀኝ። ሲቀጥል እነሱም ቢሆኑ ለድህነት ነው ብሎ አስተማሩ። የእነሱ መግለጫ ከፍቼ ላሳየ፣ የመሰረተ ክርስቶስንም ከፍትላሉ። ከፈለግን በቃ አንተ ክፈተው። በዝናብ ከምወጣ ወደ ራሴ ክፍል ይር ነበር ከፍቼ ል እንደ ሌላ ነገር ምን ያስፈልጋል? እኔ የከፈትኩትን ለአንብበው እና ከዛ በኋላ ታወራኛለህ። አይደለም ተመልከቱ፣ ለአንብበው። እሺ አንዴ አረ ሰላሳ ሰከንድ ለአንብበው አንዴ፣ ቪዲዮን አጥፍቼ ለአንብበው። እንደዚህ ለማየት ስላልተመቸኝ ነው። ወይ አንብበ አንጠች ያነብልሃል። እንደዚህ ሲሆን እኔ ለማንበብ ትንሽ እየተቸገርኩ። ማመናችንን የምንገልጽበት ስለሆነ እንጠመቃለን። ጥምቀት አንድ ሰው ጥምቀት አንድ ሰው በክርስቶስ ማመኑን የሚመሰክርበት እና የሚያውጅበት መንገድ ነው። በመጠመቁ ከኢየሱስ ጋር ከኢየሱስ ጋር መወገኑን፣ እርሱን መተባበሩን እና መከተሉን ከአሮጌው ህይወት ተለይቶ በአዲስ ህይወት ለመመላለስ መወሰኑን ይመሰክራል አሁን፣ እንደዚህ የሚል አንድ ጥቅስ የለም። በነገራችን ላይ እኔ ከቅድሙ እየተጋጨ ያለሁት ሀሳቡ ሳይ ኤክስፕሌን ካረጋችሁ ነው። ቀጥልና፣ አሁኑ ስለዚህ፣ ምንም እኮ አሁን እናየዋለን እ የሚጠቀሰውን ጥቅስ ሮሜ ስድስትን ሄደህ ስታየው ከዚህ ጋር በተገላቢጦች ነው። ኤኒዌይስ፣ እኒው ጳውሎስ ስለዚህ ጉዳይ እንዲህ ብለዋል። ከክርስቶስ ኢየሱስ ጋር ተመልከቱ ጋይዝ ከክርስቶስ ኢየሱስ ጋር አንድ መሆናችንን እንመሰክር ዘንድ የተጠመቅን ይላል። ቆይ ቆይ እና እንጂ መልሶው እንደዛ ኳ አይደለም። አንድ መሆናችንን እንመሰክር ዘንድ ይላል ወይስ አንድ እንሆን ዘንድ አንድ መሆናችንን እንድንመሰክር ሳይሆን ገና ከመሰክረው እኮ እሺ፣ ጨርሰው እሺ፣ በቃ አንድ ይጨርሰውና ሀሳብን ትሰጥበታለን የፈለግበት ዬ ከሀሳብን ትሰጥበታለህ። አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ፣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። አሁን እናብራረው እሺ። አሁን ከመሰከረ ከክርስቶስ አንጻር ሶሪ

ክፈተው እራሱ አሁን የከፈከውን። ቆይተው ዮኒ ዝጊው። ራሱ ያሉን ይ ዝግና ትከፍተዋለህ ያሉ ዮናስ አቤሉ ክፈተው። አንተ አሁን የከፈከውን እራሱ መሰረተ ክርስቶስ ምን ያህል በእግዚር ቃል ይጠራ ንሻ ሀሳብ ጨርስና ጥያቄን ጠይቀኝእ በመለሰው መንገድ መልሼ ልውጣ። ክፈተው። እንደ ምን ሆነህ ነው ወደ ላይ ወደ ታች እያልክ ትናገራለህ ብለህ ትዘጋዋለህ። እየተጨቃጨቀኝ ኖ መልሰ ከፍቼ አሳየው። ከዛ በኋላ ደግሞ ትጨቃጨቀኛለህ እንዴ? እኔ አልተጨቃጨቅኩም። የአምጣ የተባልከው ጥምቀት ለድህነት ያሉበትን አምጣ ስትባል ሄደ ያመጣው ጥምቀት ለድህነት የሚል አንድ እንደዛ አለም ያልኩት ጥምቀት ለድህነት ይላሉ የሚለውን ሀሳብ ሳይሆን እንደዛ የሚል አምጣ ስትባል አንዴ ልክፈት ያልከው እስኪ ኮሜንቱን አቡ ጌታሳቢ ህዝቡ እየተረዳው ነው። አይደለም የሚለው በቃ ለበለዚያ ሃሳቤን እንዴት ነው ሳላወራ፣ እሺ፣ እንዴት ነው የምትረዱኝ? ሥራ ፈት አይደለም ዝም ብዬ ሲጨቃጨቅ አሉ ለማቢል ጥምቀትን ኢግኖር አያደርጉም የሚለውን ሃሳብ ነው። እሱን አስቀድም ደጋግሜ ጥምቀትን ኢግኖር ያደርጋሉ፣ አያረጉም፣ አይደለም ርዕሱ ብዬ በጣም በተደጋጋሚ ነግሬ ጥምቀት ለድህነት የሚሉበት ካለ አምጣልኩ።